መጽሐፈ ሲራክ ምዕራፍ አርባ በሰው ተፈጥሮ ያለ ሞትን መጠራጠር ጽኑ ነው። ከእናታቸው ሆድ ከተወለዱ ጀምሮ በሁሉ እናት በመቃብር ሆድ እስኪቀበሩ ድረስ በአዳም ልጆች ላይ የከበደ ሸክም ሞት አለ። የምታስደነግጥ ናት፣ ልብንም የምታስፈራ ናት። በመንግስት ዙፋን ካለ ንጉሥ ጀምሮ በአመድና በትቢያ ላይ እስከሚተኛ ድሃ ድረስ እለተ ሞትን የመጠራጠር በአዳም ልጆች ላይ ሁሉ አለ። ቁጣ፣ ቅናት፣ ንዝንዝ፣ ሰውን ማወክ፣ ሞትን መፍራት፣ ክርክር፣ ሰውን ማማት ይህ ሁሉ በሰው ልቦና አለ። ነገር ግን በመኝታው በተኛ ጊዜ የሌሊት እንቅልፍ አሳቡን ይለውጠዋል። እረፍቱም እንደ ኤመንት ጥቂት ነው። ይህ ሁሉ በመኝታው ይታወቃል። አንድ ጊዜ እንደ ሸንጎ ተከማችቶ ያገኘዋል። የልቦናውን ምክር የሚያወላውላት ሰው በሰልፍ እንደሚሸሽ ሰው ነው። የሸሸ ሰው ግን ዕለቱን ከሞት ያመልጣል፣ ፍርሃቱንም እርሱ ይናገራታል። ይህ ሁሉ እስከ ከብት ድረስ በሰው ላይ አለ። ይህም በኃጢአተኞች ሰዎች ላይ ሰባት እጥፍ ይብሳል። ሰልፍ፣ መታበይ ቸነፈር፣ ጦር፣ ቀጠና፣ የልብ ቁስል፣ መቅሰፍት ይህ ሁሉ በኃጢአተኞች ሰዎች ላይ ተፈጠረ። ከእነርሳቸውም ኃጢአት የጥፋት ውሃ መጣ። ሁሉ ከምድር ተፈጠረ፣ ሁሉም በምድር ይመለሳል። የወንዙ ውሃ ሁሉ ወደ ውቅያኖስ ይመለሳል፣ ሰዎችም ሁሉ ወደ መቃብር ይመለሳሉ። ክህደት ትጠፋለች፣ ሃይማኖት ግን ለዘላለሙ ትጸናለች። ሰርቆ ቀምቶ ያጠራቀሙት ገንዘብ እንደ ፈሳሽ ውሃ ሆኖ ይጠፋል። ዝናብ በዘነመ ጊዜ መብረቅ ተሰምቶ እንዲጠፋ እንደዚያ ፈጥኖ ይጠፋል። እግዚአብሔር ስልጣኑን በገለጠ ጊዜ ደስ ያሰኛል። የሚክዱት ሰዎች ግን ፈጽሞ ይጠፋሉ። የኃጢአተኞች ሰዎች ልጆች ልጆቻቸው አይበዙም። የኃጢአተኞች ሰዎች አባትነታቸው በሚያድጽ አለት ላይ እንደ ወደቀ ዘር ነው። ዝናም በሁሉ ላይ ይዘማል። በወንዝ ዳር ያለ አሀያ ከፊላ ከቄጣማ ተለይቶ ተነቃቅሎ እንዲወድቅ አባትነታቸው እንደዚያ ይጠፋል። የእግዚአብሔር ስጦታ ግን በበረከት ጊዜ እግዚአብሔር እንደፈጠራት እንደገነት ነው። ምጽዋትም ለዘላለሙ ጸንቶ ይኖራል። በገንዘብ የተዘጋጀ ሰው ህይወቱ የበላው የጠጣው ቢስማማው ነው። እነዚህም ከሁለቱ ይልቅ የተቀበረ ወርቅ ማግኘት ደስ ያሰኛል። የአገር ህንጻና ልጆችም ስምን ያስጠራሉ። ከነዚህም ከሁለቱ ይልቅ ልቦናዋ ሆነዋ የአማረ ሴት ደስ ታሰኛለች። ዘፈንና ወይን ልቦናን ደስ ያሰኛሉ። ከነዚህም ከሁለቱ ይልቅ ጥበብን መውደድ ደስ ያሰኛል። በገናና መሰንቆ ሰውነትን ደስ ያሰኛታል። ከሁሉም ይልቅ ልዝብ አንደበት ደስ ያሰኛል። ደም ግባት ከመልክ ጋር አይንን ደስ ያሰኛታል። ከሁለቱም ይልቅ ቡቃያ ደስ ያሰኛል። አማችና ወዳጅ በዘመናቸው ይጠቅማሉ። ከሁለቱ ይልቅ ደግ ሴት ባሏን ደስ ታሰኘዋለች። ረዳትና ወንድሞችን በመከራ ቀን ይጠቅማሉ። ከሁለቱም ይልቅ ለማዳን መጽዋት ትሻላለች። ብርና ወርቅ አገር ያጸናሉ። ከሁለቱ ይልቅ በጎ ምክር ደስ ታሰኛለች። ገንዘብና ባለጸግነት ልቦናን ደስ ያሰኛሉ። ከሁለቱ ይልቅ እግዚአብሔርን መፍራት ይበልጣል። እግዚአብሔርን መፍራት የምታሳጣው የለም አጋዥም አትሻ። እግዚአብሔርን መፍራት በበረከቷ እግዚአብሔር እንደፈጠራት እንደገነት ናት። ተድላ ደስታና ክብርን በሷ አለ። ልጄ በጉልበት ሳለህ ልመናን አትውደዳት። ከመለመን ሞት ይሻላል። የሌላ ማዕድ ደጅ የሚጠና ተስፋ የሚያደርግ ሰው አነዋወሩ እንደ ሞተ ሰው ነው እንጂ እንደ ደህነኛ አይደለም። የሰው እህል የሚወድ ሰው ከሀሜት አይድንም። የተከመረ አዋቂ ሰው ግን ከሁሉ ይጠበቃል። ለሚያፍር ሰው አፍ ልመና ያማረ ነው በሆዱ ግን እሳት ትነዳለች።